እሺ ዛሬ የጠራውክ፣ እኔ ጋር ያለክ እቃ አለ አይደለም? ምን አይነት እቃ አለ? ከዚህ በፊት የሰጠኝ አንድ ትልቅ ነገር አለ። እሱን ዛሬ ልሰጠን የመጣሁት የጠራውክ፣ ለሌላ ነገር አይደለም። ምንድን ነው? ምን ነበር የሰጠኸኝ ከዚህ በፊት? ትልቅ ነገር እንደዚህ? አይታወስም እኮ ለሰው የተሰጠ ነገር እኮ። ምን ይሰሩ? እንዴት? ለምን ታስታወሻለች? ለሰው የሰጠሁት ነገር አሁን እሱ ልትመልሽልኝ ነው? ለምን እኔ ጋር አስፈላጊ አይደለም። ከዚህ ይ ማለት ስጦታ ነው አንቀት ነው? ንቀት አይደለም አስፈላጊ ስላልሆነ ነው። ምን ማለት ነው አስፈላጊ መሆን ነገር ምን ሊሰራልኝ? ይሰጥሻሉ፣ ስልክ ያው እኔ ከዚህ በኋላ እኔ ጋር ሆኖ አንተን የሚያስታውሰኝን ነገር ስለማልፈልግ ከዚህ በኋላ ይሄ ብቻ አይደለም፣ አንዳንድ ነገሮች እኔ ጋር ሃይሚ የእውነት ጠገብሽ፣ ጠገፍሽ፣ ጠገፍሽ፣ ጠገፍሽ ከዋልካያ የዋልች ጊደር ተስተምራ ትመጣለች ይባላል። ያገሪ ሰው ማለት ነው። ሰው የሰው ልጅ ውሎን ይመስላል ማለት ነው። ዛሬ ደግሞ እንዴት እንዴት እንዴት ነው የምትናገሪው? እናቴ እንዴት እንዴት ነው የምትናገሪው? ረረረረረረ እኔ ደግሞ ረ ይሄ ሁለት መቶ ሺህ ሰብስክራይ ማለት ከዳኒ ጋር ያመጣሽ ነው ይመሰለሽ። ከዳኒ ጋር ዳኒ አብሮች ሰርቶ አብረሽ ሰርቶ ምናምን ያመጣ ያመሰለሽ። ማለት ማንም ሳያስብልኝ ያሰበልኝ ኮሱ ነው ምናምን ብለሽ በሙሉ ትናገሪያለሽ እንዴ? ድፍረት ሳለሽ አፍ ሳለሽ። ሀይሚ፣ ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እኔ የምላችሁ ብሩኬ የኔ ውድ የኔ ሸበላ የኔ ቀብራራ ምን እንደምልክ እግዚአብሔር ነው የሚያውቀው። ማለት አንደኛ ታጋሽነክ የእውነት ታጋሽነክ የእውነት ስል አሁን ላይ ነገሮች በጣም ሴት ልጅ ነበረች። ምንም ነገር ከመጀመሪያዋ ጋ ሰው ጋር መሆን የምትፈልገው መደሰትን፣ መታረቅ መሆን የምትፈልገው ማለት ነው። እኔ ስለ መለያየታቸውም አይመለከተኝም እንዳለችው ሀይሚ በጣም ብዙ ነገር ተናግራለች። ሰው በነበረበት አይኖርም። ትናንት ያረኩት ጫማ ዛሬ አይሆነኝም፣ የለበስኩት ልብስም እንደዛው። በቃ ብዙ ብዙ ተናግራለች እና የሰው ልጅ ይለወጣል፣ ያድጋል። መብቴ ነው አዲስ ፍቅረኛ የሚያዝ ምናም ብላ ኢብል ስለ ዳኒ ስትቆረቆር ነበር ስታወራ ራሱ የነበረው ማለት ነው። ዳኒን ይህን ያህል ድረስ የምትናገሩት የምትሰርቡት፣ እሱ እኮ ነብሰ ገደ አይደለም ብላ የብዝ ለዳኒ እንኳን ፕሮሞት እያደረገችለት ነበር። ይሁን እንደ ጠበቃ ዳኒን አትናገሩት እንደማለት ማለት ነው። ሲቀጥል እኛም መብትሽ ነው፣ ማንም አልከለከለሽም። ግን አንደኛ ሀይሚ ተይ፣ እውነታውን እያወቅን እውነታውን እያወቅን ዛሬ ስልክ እየትፈልግ ያለሽ እንዴ? ማንም አላሰበልኝም። እኔ እኮ ይሄ አንድ ዓመት ለፍቻ መጣሁ። ሰብስክራይብ እውነት ነው፣ ለፍተሻል። የልፋትሽ ዋጋ ነው። ሁለት ሺህ ሰብስክራይብ ማለት ነው። ግን ብሩክ ለአንቺ አለፋ። ይሄን ያለ ሰብስክራይብ ያመጣሽው ብቻሽን ሰርተሽ ነው? ብሩኬ ከወደ ህይወትሽ ስለመጣ ነው፣ ይህን ሁሉ ስቴፕ የደረስሽው ማለት ነው። እኔ እኔ እውነት እኔ አንቺ ላይ አንቺ ቦታ በሆን እየፈለግን፣ ለምን ጠላቴ አይሆንም? ለምን ነገሮች ሁሉ ላይ አግባባን ሁሉ ይችላሉ ግን ሁለት መቶ ሺ አብረን ነው ሰርተን ያመጣ ነው ማለት ነው። በቃ አብረን ሰርተን ያመጣ ነው ነገር አብረን ነው ማክበር የነበረው ማለት ነው የነበረብሽ። ሲቀጥል እሺ ሰርፕራይዝ ነው አለን እንመን ግን፣ ዛሬ አሁን የተናገርሽው ነገር የእውነት የእውነት የእውነት ለተመልካች እንኳን ደስ አይልም። ማንም ሳስብልኝ ነው እኔ እንዴ ገና መቶ ምናምን ሺ መቶ ዘጠና ሺ መቶ ዘጠኝ ሺ ምናምን ሰብስክራይብ ሆነሽ እኮ ነው ወደ ሰባት መቶ ምናምን ሲቀራሽ ነው እኮ ከሚል ሁለት መቶ ሺህ፣ ካስገቧት እማደርግላል ነገር አለ ብሎ ፕሮሚስ የገባው ይህን ትረሻለሽ። ሳትገቢ ነው ገና እንደምትገቢ ታይቶት እንኳን ደስ አለሽ። በተቻላችሁ አቅም ሰብስክራይብ አድርጓት እየሞላችሁ፣ ሁለት መቶ ሺህ አስገቧት፣ ይሄ በጣም የምትፈልገው ትልቅ የስኬት ጉዞ ነው ብሎ አልተናገረም። ቪዲዮ ሁሉ አለ ተጣልታችሁን፣ እንደዛ ያለው ማለት ነው። እኔ እንዳሰብኩት አልሆነልኝም፣ ነገሮች ተታርቅና አንድ ላይ ብናክብር በጣም ነበረ ደስ የሚለን ግን አለ እንደዚያ ብሎ ተናግሯል። መለስ ብለሽ ቪዲዮ ማየት ሲቀጥል እንዳለው አረ መምታት ሁሉ ነበረበት። በዚህ ንግግር የዛሬ ማለት ነው በጣም የንቀት ንቀት ነው ያሳየሹ። ዛሬ እሱ ለአንቺ አክብሮሽ ስለሚወድሽ ለአንቺ ቦታ ስለሰጠ የሰጠሽን ስጦታ ተመልሰሽ ትሰጪዋለሽ? እውነት ነው፣ ህፃን ነሽ አለ እንዴ። ምን ማለት ነው ይሄ? ድሮ እንጃ እቃቃ ስንጫወት ትዝ ትላላችሁ? እቃቃ ስንጫወት አምጪ ስጦታዬን። ዛሬ እንደዚህ ሰጠሽ ስጦታ አምጪ ምናምን፣ ምግብ እንኳን ን የበላነውን ምግብ እንኳን አንጡ ምናምን እንባባል ነበረ ማለት ነው። በዚህን ያልክ እኔ አንተ ጋር ስሜ እንዲጠፋ አልፈልግም ምናምን እሱ ጀስት አንድ ቀን ስለምንም ነገር እኔ እንዲያርግ ይችላት እንዲያርግ ይችላት ብሎ ሲያወራ አልነበረም። ምንም ሲጀመር ስለ ትናንቱ ቪዲዮ ምንም ነገር የተናገር። በቃ ይመቻት በቃ ይመቻት መፍትዋ ነው አለ። ፍላጎቷ በቃ መፍትሽ ነው። እኔም አዲስ ን ህይወት ቀጥላለሁ፣ አንቺም አዲስ ህይወት። ግን አዲስ ህይወት ሲቀጥልሽ ይሄ ስልክ የሰጠሽ በነበራችሁ ሰዓት፣ ሰላም በሆናችሁ ሰዓት የሰጠሽ ስጦታ ነው። ከፈለሽ እንዳሉ ሽጭውን መብትሽ ነው፣ መሸጥ ትቻለሽ። እሱን የሚያስታውስ ነገር ካልፈለሽ መሸጥ ነው እንጂ ለእሱ አይደለም መመለስ ያለብሽ። እንግዲህ መሸጥ አንቺ እና እንዲቀበልሽ ነው እንዲፈለሹ እንካ እንካ እንካ ስጦታህን፣ እኔ አንተን የሚያስታውሰኝ ነገር አልፈልግም። እና ደግሞ ሰው ይሄን ይሄን ያላርግቶልሽ፣ ምናምን አድርጎልሽ፣ ይሄን አድርጎልሽ፣ ይሄን አድርጎልሽ ምናምን፣ እኔ ራሴ መግዛት ትችላለሁ። አይኖ መግዛት ትችያለሽ። አይኖ ምንም ነገር ማድረግ ትችላለሽ። ግን የሰጠሽ ለሌላ ጊዜ ይሁንሽ፣ ትምህርት ይሁንሽ። የሰው ልጅ ስጦታ በዛ ሰዓት አክብሮ የሰጠሽ ስጦታ ስትጣይ አይመለስም። ከፈለሽ አንቺ ማድረግ ያለብሽ ለዛ ሰው አሁን ይሄ ትንሽነትሽ እንሚያሳዩ በጣም ትንሽነትሽ እንሚያሳዩ። ሲቀጥል አንቺ ከፈለሽ መጣል ሸር፣ ሽጩ፣ እንዳለ ሽጩ። ይጠቅምሻል አለ ቢያንስ ወደ መቶ ምናምን ሺህ ብር ነው አይደል? ይሄ ስል ሽጩ ልብ ካለሽ አወረውሪም ነበር። የእውነት ድፍረቱ ካለሽ አወረውሪም ነበር። ብሩ ስላሳዘነሽ ነው። ድፍረቱ ካለሽ ተወረውሪ አወረውሪም ነበር። ሌላ ቀን እንደሚያ እንትን እንደሚልሽ ደግሞ እኮ ማንም አላደረገልኝም። እኔ እኮ ሁለት እንግዲህ ከዚህ በላይ ሰብስክራይብ አድርጓት። የቱ ደግሞ ዳኒ ሼር አርግቶልሽ ነው ማን ነው? እነረሙ ናቸው። እዛ ጀማ ያለው ሰሆነ ሰብስክራይብ አድርጎ ሼሪ እያደረግ እድሜ ለብሩክ በይ። እየእውነት እንዴ? ሼሪ እያደረጉልኝ፣ በእነሱ ጥረት ነው እዚህ ያለሁት። ኑ እነሱ ዛሬ ነው የመጡት። ሜቢ አንድ ወር ሲልሽ አይታይሽም። አሁን ሁሉ ነገሮች ተጋርዶል። ለምን ውሎሽ ሁሉ ከሌላ ሰው ጋር፣ ሮዛ ሶሳን ሁሉ ለመምሰል እየሞከርሽ ነው። በንግግርሽ በአካውንሽ የቀለም አቀባብሽ ምናምን ማለት ነው። ለምን እሷም እሷ እንትን ላይ ዳኒ ላይ የምታሳየውን ሀርካት አንቺም ብሩክ ላይ ማሳየት እየፈለሽ ነው? አሁን የዛሬ ንግግርሽ በጣም ተናደሻል፣ አክሬሲቭ ሆነሻል ምናምን። እንደዛ አይደለም ሀይሚ፣ እንዴ እኛ ምናቃታ፣ የሚኮ በጣም ብልህ ናት። ግን አንቺ እንዲስ ነው። የሰጠሽን ደግሞ ጠርተሽው እንዴ ባለፈው የመጨረሻ ጊዜ በመልካም ነገር መለያየትም ካለብን በመልካም ነገር ነው መለያየት ያለብን። መንገድ ላይ እንኳን ስንገናኝ ሰላም የምንባባል ሰዎች ነው ሻል ይሄ ልጅ ስጦታ የሰጠሽን ስጦታ መለሰችለት። ነገ መንገድ ላይ ስትገናኝ እንዴት ነው ሰላም ሄደሽ እንዴ? እሱ አሁን ዛሬ መጣ። ስለ ትናንት ያወራው ነገር የለም። አንቺ ነሽ ያወራሽው መጀመሪያ፣ የራስሽ ቪዲዮ ብሩክ ሳይመጣ በፊት እንዴ እሱ ሲጀመር የእውነት ከልቡ ሰው ስለሆነ የሰጠሽን ነገር ራሱ በጥቅም ማሰብ ስላልፈለገ እንኳን ረስቶታል። እንዴ በቃ የእውነት ኧረ በስመ አብ እኔእ ጌታ እኔ እንደ ብሩክ በሆን የእውነት እመታሽ ሁሉ ነበረ፣ ማለት እማታ ሁሉ ነበረ ግን ወይ እሱ ራሱ ጎበዝ ነው፣ ወይ ስልኩን ሁሉ ሊወረው ይችላል ማለት ነው እንዴ እንካ ለዚህን የጠራው ነገር አይባልም ለቀልድም ቢሆን እንደዚህ አይነት ነገር አይባልም ገባሽ አይደለ ሌላም እያለ ደግሞ ቀስ ቀስ እያለ ሁሉን ነገር እና አረ በጣም ብዙ ነገርም ስጪው እንጂ ሁሉን ነገር እሺ እያሳለፋችሁንስ ጊዜስ ዱባይ ሄዳችሁትንስ ጊዜ እንዴት ተሰጫለች ትመልሽለታለሽ እሱ ነው ዱባይ ወስደሽው ድጋሚ በዚህን ያለ ሀይሚ ትወርጃለሽ ብዬ በፍጹም በፍጹም በፍጹም በፍጹም አላሰብኩም ማለት ነው ሲቀጥል ስለሌላው ነገር ይቅርብኝ፣ ለምናወራለሁ ማለት ሲቀጥል፣ የፀጉርሽ ቀለም ቢጫውን የሚያምርብሽ ይሄኛው አያምርብሽ፣ እኔ አልወደርኩትም፣ አልተመቸኝም። ለምን ቢጫውን በጣም ሞር ፈረንጅ ያስመስልሽ ነበረ፣ ቢጫውን ከፊትሽ ጋር የሚሄዱ ይሄኛው ቀለም ከሶሲ ለመቅናት እንደ ሶሲ ለመሆን እየሞከርሽ ልበል? ሀይሚ ትናንት ሶሲ እንደዚህ አይነት ከለር ነበረ ጸጉራዊ ይጓ ማለት ነው በጣም ትፎካከርሽ እንትን በቃ የሶሲ ሶሲ የምታደርገውን ነገር ነው። ዳኒሊ ሀይሚ የምታደርገው በቃ ሶሲ ውነጭ እንትን ቀበጥ ነገር ናት። ንግግሯ ምናምን ሀይሚ ደግሞ አላይኛ ሆና